መልክአ መድኃኔ ዓለም መድኃኔ ዓለም ወይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ተመራምረው ለማይደርሱበት ለስም አጠራርህ ሰላም እላለሁ። ፈጣሪ ክርስቶስ በሞት ሞትን ያታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ራስና የራስ ጸጉር ሰላም ላለው ፈጣሪ ክርስቶስ ሆይ ከሰማያት ሰማይ ወርደ ከድንግል ማርያም ተወልደ በስጋ ብእሲ በህፃን አራያ በተገለጽክበት ወራት እናታችን ሔዋን ሔዋንን ያሳተ ከይሲ ዲያብሎስ ፈራት፣ ደነገጠ፣ በሀዘንና በለቅሶ ተዋጠ። መድኃኔዓለም ሆይ ሁለቱ ቅንድቦች ጋር ለሚያንጸባረቀው አመፀኛን ከዳተኛን በማስደንገጥ ብቻ ለሚገድል ለፊት ግርማ ሰላም ላለው ፈጣሪ ክርስቶስ የኃጢአትን ማዕበለ ባህር እንደምትገስጸው መጠን አቤቱ፣ በገሃነመ እሳት ከመቃጠል ከሲኦል ትላትል ቁንጥጫ በቸርነት አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደተሳለ ምሳር ነውና። መድኃኔአለም ሆይ የቅዱሳንን ጥሪ ለሚሰማ ጆሮ ጆሮህና ድዎችን ለሚመለከቱ አይኖች ሰላም ላለሁ ፈጣሪ ክርስቶስ ወይ በላይ በዘባነ ኪሮብ ተቀምጠ የባህሮችን ጥልቀት ትመለከታለህና አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ አድናት። አቤቱ ባህሩን አድርቀ ደረቁን ሳር የምታለመልም ችሎታ ያለ አሸናፊ አምላክ ነህና መድኃኔአለም ሆይ የጥፊ ሕማምን ለመቀበል ለተዘጋጁ ጉንጮች ሰላም ላለው። ሕሊናን ደስ ለሚያሰኙ አፍንጮችም ሰላም ላለው ፈጣሪ ክርስቶስ ሆይ። አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና ሀና አደባባይ ቆምክ። አቤቱ የእኔ ጥፋት ባንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። መድኃኔዓለም ሆይ አቤቱ እንደከረመ የወይን ጠጅ የሃሞትን መራርነት ላጣጣመ አፍህና ከንፈሮችህም ሰላም ላሉ ፈጣሪ ክርስቶስ ወይ። አቤቱ አምላካዊ ተአምራትን የማድረግ ስልጣን ባንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ከእኔ ሽሹ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነት እማጸናለሁ መድኃኔአለም ወይ። በቀራኒው አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነጻ መውጣት ለሰበከ አንደበት እና መለኮታዊ ጥርሶች ሰላም እላለሁ ፈጣሪ ክርስቶስ ወይ። ቃል የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። መድኃኔአለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃል ሰላም እላለሁ። በመስቀል ላይም በሰቀሉ ጊዜ አንዳችም የተቃውሞ ትንፋሽ ላልተናገረ ትንፋሽ ሰላም እላለሁ። ፈጣሪ ክርስቶስ ወይ ከዚያ እስከዚህ ድረስ የሰራውትን ኃጢአቴን ይቅር በለ አቤቱ ቅዱስ ስጋን ከበላው ክቡር ደምን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ ጠናለሁ። መድኃኔአለም ወይ ክቡር ልዑል ለሚሆን ጉሮሮ ሰላም እላለሁ። ፈጣሪ ክርስቶስ ወይ በቀራኒው አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ብለ ምሬሃለሁ ይቅር ብያለሁ በለኝ ከአንተ በቀር ቸ ሞኒተር ይቀርባ ያለምና መድኃኔ አለም ሆይ በጎሎጎታና በቀራኒው አደባባይ የመስቀል ቀንበር ተሸክመው ለተንገላቱ ትከሾች ሰላም ላለው፣ ዙፋንን በኪሩቤል ጀርባ ለአዘጋጀ ጀርባም ሰላም ላለው። ፈጣሪ ክርስቶስ ሆይ የሌለብህ አምላክ እንደመሆን በቅዱሳን ወዳጆች አማላጅነት ማጸናለሁ ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተላችኋልና መድኃኔአለም ወይ የአዳምን ዘር ለማዳን በጠቅላለው ለዓለም ቤዛ ለመሆን የመስቀል ችንካሮችን ለታቀፉ ክንድህና ደረት ሰላም ላለሁ ፈጣሪ ክርስቶስ ወይ ለሰውነቴ መልካሙን የእረፍት ጊዜ ስጣት ከአቤቱ ሰውነቴን ነፍሴን የሚጻረሯትን ጠላቶችን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በግረ አጋንንት ይረገጡ፣ ይንቀጥቀጡ፣ ይቀጥቅጡ። መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደም ለተነከሩት እና ለተጠመቁት እጆች ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛውን ጠላት በቀንና በቀን የሚጻረውን የቀትር ኃይለ አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ። አቤቱ ከጎን የፈሰሰው ደም መብረቅ ከላይ ወደታች ። በተዘቀዘቀ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀል ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ወርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ከአለበት ኤዶም ገነት ታገባኝ ዘንድ ለምንሃለው። መድኃኔ ዓለም ሆይ የእናታችን የሔዋን በደሏንና ይቅር ትላት ዘንድ መከራን ለተቀበሉ መዳፎች ዓለማት ሁሉ ለመለኮታዊ ጥበብ ለፈጠሩ ጣቶች ሰላም ላለው ፈጣሪ ክርስቶስ ወይ። የሀጣንን ነፍስ መጠጊያ አንተ ነህ እኮ፣ ለዓለምም የምታበራላት እውነተኛ ፀሐይ አንተ እኮ ነህ። መድኃኔ ዓለም ወይ የአስርቱ ቃላት ኦሪት ትእዛዝ ለተጻፈባቸው ንኡዳን ክቡራት ለሚሆኑ ለእጆች ጥፍሮች ሰላም እላለሁ ፈጣሪ ክርስቶስ ወይ ክቡር ዳዊት እንደተናገረው ጠላቶች በሰውነቴ ዱር ለዱር ተቅበዝበዝ እያሉ እንዳላግጡኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብል ፈጥነ ተቀበለኝ እንጂ ቸል አትበለኝ። መድኃኔአለም ሆይ ሐዘንንና ትካዜን ለሚያስወግድ መለኮታዊ ጎን ሰላም ላለው። ለዓለሙ ሁሉ በጭንቀትና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ሆድም ሰላም ላለ ፈጣሪ ክርስቶስ ወይ መድረቅ መንጸፍ የሌለበት ባህረ ምህረት እንደመሆን የቸርነት ቃል መቼ ታሰማኝ ይሆን እያል ሁል ጊዜ አምላኬ አምላኬ እልሃለሁ። መድኃኔአለም ሆይ ናዝራዊ ለተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ እየተዋልክ ላንተ ለመድኃኔ ዓለም ክርስቶስ ልቡና ሰላም እላለሁ። ፈጣሪ ክርስቶስ ስለ ትህትና ሕፃን ወአረጋዊ እየተዋልክ የምትመሰገን አንተ፣ በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊ የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ለትዕግስትን አንክሮ ይገባል። መድኃኔ ዓለሞ እንደ አጥቢያ ኮከብ

ኩላሊቶች ሰላም ላሉ ፈጣሪ ክርስቶስ ሆይ በአካል ሶስት በባህሪ አንድ እግዚአብሔር የተባርክ ትመለካለ አቤቱ አንተ ክርስቶስ ለአጣን እንኳን ህይወታቸው ነህና፣ አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን፣ መድኃኔአለም ወይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማእዘነ ዓለም የብርሃኑ ጸዳል ለሚያንጸባረቀው ህሊና ሰላም ላለሁ ፈጣሪ ክርስቶስ ወይም በኪሩቤል ጀርባ ላይ ዙፋንን ዘርግተ የተቀመጥ ካንተ ነ ን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። መዳኒ ዓለም ሆይ የሀጡን ሰው ውስጣዊና አፋዊ ሰውነቱን ለሚቀድ ሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብ ለአንጀትም ሰላም ላሉ ፈጣሪ ክርስቶስ ወይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብሱም ቢሆን ያለ አንተ ቸር ሰው ወዳጅ ንጉስ የለምና፣ መዳኒ ዓለም ወይ በአምሳለ ቅዱስ ቅዱስ ለተማተበው እምብርት ሰላም ላለው ፈጣሪ ክርስቶስ፣ አቤቱ ከችግርና ከፈተና አድነኛ አባትም በደብረ ጽዮን ለሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ፣ ካንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔአለም ሆይ የሲኦልን በር የናሱን መዝጊያ ሰባብረ ቀጥቅጠ የብረቱን ቁልፍ እንደሰም አቅልጠ ነፍሳትን ከሲኦል ባወጣህበት ሰዓታዊ ሰዓት መለኮታዊ ዝናርን ለታጠቀ ወገብ፣ ኃይለ አርአያም ለተጎናጸፉ ጭኖች ሰላም እላለሁ። ፈጣሪ ክርስቶስ መሃሪ ቅርባይ አንተ እግዚአብሔር እንደመሆነ መጠን በሚሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። ጽድቅና እውነተኛውን መንገድ ፈጽሞ ለማወቅ አይችልምና መድኃኔአለም ሆይ ከሁለት እግሮች ጋር ወደ ሞት ሀገር በፈሰሱ ጊዜ በፈለሱ ጊዜ በችንካሮች ላይ ደም ለተጥለቀለቁ ጉልበቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃል የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ፣ እኔን አገልጋይህን ለመጎብኘት በየጊዜው ለመመላለስ ወደ እኔ ና። አቤቱ ጌታዬ፣ አንተ የዓለም ግርማ ሞገሱ ነህና፣ መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም ላለው፣ ዓለሙን ለማዳን ከሰማየ ሰማያት የወረድክ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ወይ የአርአያም ጽን ኃይል ስትሆን እንደ ደካማ ሰው ከባዱን ግዙፉን እጸ መስቀል በመሸከም ምንኛ ድካምንና መከራን ልትታገስ ቻል። ለዚህ ረቂቅትትና አንክሮ ይገባል። መዳን ያለሞ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩ ጫሞች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሀሪ ቅርባ እግዚአብሔር እንደመሆን መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ቅርበለኝ አቤቱ በፊት እንደ እኔ ያለ በደለኛ የለምና። መድኃኔአለም ወይ ስጋን በመልበስ ለደከሙና ለወዙ ጣቶች ስለ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላለተሰነካከሉ ለእግሮች ጥፍሮችም ሰላም ላለው ስፈጣሪ ክርስቶስ ፍለጋህ ተመራምሮ ሊገኝ የማይችል ነው። አቤቱ የወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛውም ዓለም የዘላለም ሕይወትን እንዳለው አምናለሁ ተስፋም አደርጋለሁ። መድኃኔዓለም ወይ አይሁዶች ተሰብስበው በቀራኒው አደባባይ ላቆሙት የቁመት አካል ሰላም ላለሁ ፈጣሪ ክርስቶስ ግዙፍ ስጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ፣ እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔአለም ሆይ ለጻርቃን ያይደለ ለሀጣን ለማዳን በራሱ ደም ራሱ ለተጥለቀለቆ ስነ መልክ ሰላም ላለሁ ፈጣሪ ክርስቶስ በየጊዜው በነጋ በጠባ ወደ አንተ እገሰግሳለሁ። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከውን የተርነት የርኅራይ ቃል አስቀድሜ ሰምቻለሁ እና መድኃኔአለም ወይ በመስቀል ላይ ልዩ ልዩ አምላካዊ ታምራትና የመስቀል ሕማማት ከተፈጸሙ በኋላ በገዛ ሥልጣን ለተፈጸመው ጸአተ ነፍስ ሰላም እላለሁ። ሕሙማንን የሚፈውስ ልዩ መዓዛ ላለው የስጋህን በድን ንም ሰላም እላለሁ። ፈጣሪ ክርስቶስ ወይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልሎ ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔአለም ወይ ከጽጌረዳ መዓዛ ይልቅ መዓዛ ላለው የስጋ መገነዝ ሰላም ላለው በኢየሩሳሌም አደባባይ ለሚገኘው የመቃብር ቦታም ሰላም ላል። ፈጣሪ ክርስቶስ ወይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞት የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የህንፃ መቃብር የተቀበር አቤቱ ሞት የማይገባ ላንተ ምስጋና ይገባል። መድኃኔአለም ሆይ በመቃብር የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃኑን ትንሣኤ ለገለጠ ትንሳኤ ሰላም ላል ፈጣሪ ክርስቶስ በዚህ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዛሙርትን በጦር የተወጋውን ጎን በችንካር የተቸነከሩትን እግሬን እጅና እግሬን ተመልከቱ አልካቸው። መድኃኔአለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም ላለው እያልኩ ስፍር ቁጥር የሌላቸው ተአምራትን እናገራለሁ። ፈጣሪ ክርስቶስ ወይ ለአዳም ልጆች አዳኝ እንደመሆን መጠን የእኔን የደካማውን አገልጋይህን ልመና ተቀብለ አቤቱ፣ ከዚያ እርጉም ከሚሆን ጠላቴ እጅ አድነኝ። መድኃኔአለም ወይ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድ በመባረቅ ሰረገላ ጀርባ ለተከናወነ እርገት ሰላም ላለ ፈጣሪ ክርስቶስ ወይ በአንዲት መንግስት መንግስቱ ለዘላለም አዛዙም ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኗል። መድኃኔዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ ስርገትና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም ላሉ ፈጣሪ ክርስቶስ የቅድመ ቅድመ ዓለም በጌትነቱ ክብር ባባት ከአባት ዘንድ የነበረ ወደዚህ ዓለም ባውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኃጢአቴን እሾ በማቃጠላ ቤቱ እሱ ሀይሉን ይግለጽ። ከሰው ወገን ማንም እንደኔ እኔ ኃጢአት የሰራ በደለኛ የለም፣ እንዳንተ ያለ መሀሪ ቅርባይ አምላክ አይኖርም። ፈጣሪ ክርስቶስ አማትን አለማትን ሁሉ የፈጠርክ ፈጣሪ እንደመሆን መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣ ጊዜ ከጎን በፈሰሰው ደም ኃጢአቴ ንጠብልኝ ከኃጢአቴ አንጻኝ። አሜን። መድኃኔዓለም ወይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናን ዘወትር አቀርባለሁ። ፈጣሪ ክርስቶስ የሰማይና የምድር ጌታ እንደመሆን እኔ ጉስቋላ አገልጋይ ከነምላ ቤተሰቦች ኃጢአቴን ይቅር ብለህ ማደሪያይን ስጠኝ እያልኩ በምለምን ጊዜ በዱርም ቢሆን በተራራ ላይ በአስፈላጊ ቦታ ሁሉ በፍላጎቴ መጠን ምግቤን አዘጋጅልኝ። መድኃኔአለም ሆይ መሪር የሆነ የሰቆቃው ነገር በምጽፍልህ ነኝ በጆሮ አድምጠ ቅዱሳት በሆኑ እጆች ጽሑፌን ተቀበለኝ። ፈጣሪ የክርስቶስ ወይ መላእክት ሊቀ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮ አቤቱ የየየ ስለኛ እንደዚህ ዓለም ሰው ተቆጠርክ። አቤቱ የየየ አንተ አምላክ ስትሆን ስለኛ ጎንም በጦሩ ተወጋ ተወካ እኮ አቤቱ መድኃኔአለም ሆይ፣ አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛ እንደ ወንጀለኛ የራሄልና የሊያን ልጆች ይኋሊ ታሰሩ እኮ አቤቱ ፈጣሪ የክርስቶስ ስለኛ ለሞት ተላልፈ ተሰጠህ እኮ አቤቱ የየ ስለኛ በጦር ወጉ እኮ አቤቱ የየየ ንጹህ ክቡር ስጋህን መሬት ሸፈነው። አቤቱ መድኃኔአለም ሆይ ኃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙ ኮን አቤቱ ፈጣሪ ክርስቶስ ያለ መጉደል እግዚአብሔር በዘ ግብፅ እየተባልክ የምትመሰገን አንተ እግዚአብሔር ነ ስለኛ በእንጨት ላይ ሰቀሉ አቤቱ የአዲስ በታነፀ መቃብር ጨመሩ ቀበሩ አቤቱ ሆይ መጻጻው መሪር ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በዘጠኝ ሰዓት በገዛ ስልጣን ነፍስን ከስጋ ለለየህባት ጸአተ ነፍስ ሰላም ላለው ፈጣሪ ክርስቶስ ወይ የሀያላን ጌታ የፍጥረታት ሙሉ ፈጣሪ እንደ መሆን በዚያች ነፍስ ከስጋ በተለየችበት ሰዓት የሲኦል ጠባቂዋ እስኪ ፈራ ሞት እስኪ ደነገድ ድረስ መሬት ተዋነዋወጠች፣ መቃብራት ተከፈቱ። መድኃኔዓለም ሆይ አስቀድመ ፋያታውን ዘየማን እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀል አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንዳይን ብሌን ጠብቀኝ። እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተኝ። አረጋጋይ መዳን ያለሙያ አቤቱ የቤትን ዜና በአይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ይናገር ችሎታ ይኖረዋል። ፈጣሪ የክርስቶስ አቤቱ የመልከ ጸዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ በቱ መናገር ሲጀምር ባርከው አክብረው በሱም ላይ ቅዱስ መንፈስን አሳድር። መድኃኔአለም ሆይ ስምን የጠራ መታሰቢያን ያደረገ እሱ በዚያ በቁጥር የፍርድ ቀን በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም፣ ያለ ለዘላለም ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው፣ በሞትም የሞቱትን ወገኖችህን አስነሳሃቸው። መድኃኔአለም ሆይ ሃይማኖትን ቢኖረኝ በጎ ምግባር የሌለኝ አነስተኛ አገልጋይ ማደሪያ ቤቴ መኖሪያ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሆን። አቤቱ ፈጣሪ ክርስቶስ ወይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው የዚህ ዓለም ንብረት የከንቱ ከንቱ ነው ሁሉ ጠፊ ነው እና አቤቱ በፍጥረቱ ሁሉ አንደበት የምትመሰገን ላንተ ለአንተ ለመድኃኔዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ላንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ስጋን አዋህደ በምግባር በሃይማኖት አጽንታ የምታከብራቸው ላንተ መድኃኔዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግስት ሽረት በህልውና ሞት ህልፈት የሌለብህ ላንተ ለንጉስ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ